ሰላም እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። እናንተም በላችሁበት ሰላም እንደሆናችሁ እምነቴ ነው። እንግዲህ ብዙ ጊዜ እንደምታውቁ ሙስሊሞች የሚናገሩት አንድ ነገር አለ። ይህም ደግሞ ኦርቶዶክስንም ሌላውንም ሰካራም፣ ሰካራም፣ ሰካራም፣ እዛ እንትንህን ጠልተህ ሚስት ጋር እንትን ብለህ ሰክረህ ተንገዳግደህ መጥተህ ጠጣህ ምናምን ይላሉ። እና ለምንድን ነው በምድር በእስልምና በምድር መጠጣት ሐራም ነው? ነገር ግን በሰማይ አላህ ወንዝ እንትን አሁን በአሁኑ ሰዓት እየጠመቀ እንደሆን ታውቃላቸው። አላህ ጠላ ጠማቂ ነው። በሰማይ አሁን እያዘጋጀላቸው ሪቨርስ ኦፍ ወይን ወይን ጠላ ከቲካላ ሰስጠን ወንዝ ነው አላህ እያዘጋጀ ያለው እና ቼ ሙስሊም እህታችን ማን ነው ክርስቲያን እህታችን ማለት ነው ለሙስሊሞች በምድር የተከለከለና በሰማይ የተከለከለው በስልምናና በክርስትና መካከል ያለውን ትነግረናለች። እኔ ደግሞ ቃለ ሰማይ ቃለ ምድር አካኪ ዘራፍ ብዬ እተረጉምላችኋለሁ ማለት ነው። ወደ ትርጉሙ እሄዳለሁ። ኦኬ

በክርስትናና መሲ በእስልምና መካከል በምድር ላይ ሐራም፣ የተከለከሉ በሰማይ የተፈቀዱ ነገሮች እንመለከታለን። ይህም በስልምና ሐራም የሆነው በምድር ላይ የተከለከለ፣ በሰማይ ግን የተፈቀደ በክርስትና ሐራም የሆነው በምድር ላይ በሰማይም ሐራም የሆነው

በሰማይ በጀና ግን የተፈቀደ ነው። ስለዚህ ምን ያረጋል? እናንብ ነው የምትለው ሱረቱ መሐመድ አስራ አምስት አያ አስራ አምስት ይህንን ያዙ ያዙ ተማሩ። ይህን የምተረጉመው እንድትማሩ ነው። እንደ እንትን እንድትሉ ነው። ስለዚህ

እናንተስ ሙስሊሞች ዛሬ ሌላው ኦርቶዶክስ እና ምናምን የሚጠጡት ሰካራሞች ካላችሁ እናንተ ልትሰክሮ አይደል? እየተዘጋጃችሁ ያለው እዛ። ህጀ ዋው ጠጥቼ ሰክሬ ምናምን ምናምን። አላህስ እንዴት ነው የሚጠምቀው? እንዴት አድርጎስ ነው የሚችላችሁ? ለዘላለም ለዘላለም እየጠመቀ እየጠመቀ እየጠመቀ ዋው ዋው ዋው። ለምንድን ነው ለሙስሊሞች ጥያቄ? ከምድር የከለከላችሁን ከላይ ከምድር ቆሻሻ ሀራም የሆነው ኃጢአት የሆነው በሰማይ እንዴት ጥሩ ሆነ? እስልምና እንደዛ ነው። በምድር ዚና የተከለከለ ነው። ላሄደ ግን ሰርተህም ሸቅለህም ገዝተህ ትተኛለህ፣ ትገዛለህ። እዛ እየሄድክ አላህ ይሰጣል። እዛ ደግሞ ሴክስ ነው። ሁሉም መጠጣት፣ መብላት፣ ሴክስ ነው። የእስልምና ህይወት ከዛ የበለጠ ግን የህይወት እንትን አለላችሁ የህይወት ውሃ ያለው ኢየሱስ ክርስቶስ ኢየሱስ ክርስቶስ በእሱ የሚያምን ሁሉ በልቡ የህይወት ይፈቅራል። የዘላለም ሕይወት፣ የዘላለም መታደል፣ የዘላለም በረከት በኢየሱስ ክርስቶስ ይሰጣል። እርሱ እውነት ነው፣ እርሱ መንገድ ነው፣ እርሱ ሕይወት ነው። እሱ ትንሣኤና ሕይወት ነው። ትንሣኤና ሕይወት ኖ ኢየሱስ አምላክ ነኝ አላለም? ትንሣኤና ሕይወት ነኝ ይልሃል። ምን ማለት ነው? ትንሣኤና ሕይወት ነኝ ማለት ምን ማለት ነው? ምን ጅንጀሮ ነኝ፣ ጦጣ ነኝ ማለት ነው? ኖ አምላክ መሆኑን ነው የሚነግረው። አምላክ ስለዚህ ሙስሊሞች ትማሩና ለሕይወታችሁ ወደ እርሱ ትመጡ ዘንድ አሁንም ጥሪያችንን ደግመን ደግመንና፣ ይወዳችኋል፣ ይፈልጋችኋል ዋናው እስልምና ሊያጠፋችሁ ነው የመጣው። ህይወት ሊሰጣችሁ ኢየሱስ መጣ። ሌባው ሊሰርቅና ሊያርድ እንጂ ስለ ሌላ አይመጣም። እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ስለዚህ በረከት፣ ቸርነት፣ መልካምነት፣ ዘላለማዊ ክብር፣ ዘላለማዊ ሞገስ፣ የዘላለም ህይወት፣ ቅድስና በክርስቶስ ነው። በአላህ ግን በላይ ሄደ ሴክስ እናንትን ነው። እንደዛ አይደለም። ከዛ የበለጠ ያ የጥፋት ነው ያ ጥፋት ነው። የበረከት የሆነው የኢየሱስ ነው። ስለዚህ አስቡበት። በሌላ አሁንም ደግሞ ሌላ ፕሮግራም ሲኖር ተረጉምላችኋለሁ። ደህና ሁኑልኝ። ጌታ ኢየሱስ በነገር ሁሉ ከእናንተ ጋር ይሁን።